ሰላም እንዴት ናችሁ? ዛሬ ቴምር በወተት አሲር አሰራር አሳያችኋለሁኝ ወይም ደግሞ መሺሩባት ቴምር ይባላል። እዚህ ጋራ አምስት ፍሬ ቴምር አለኝ። ፍሬው ከውስጡ የወጣ ማለት ነው። ፍሬው ከውስጡ ማውጣት አለባችሁ። ውሸቶች እዚህ ጋራ ሎሚ ያለኝ የተፈቀፈቀ፣ ይሄ እንደዚህ ትንሽ ጨምራለሁ እና ይህንን የሎሚ የቡኑን እንት አሲሩ ውሃውን ማለት ነው። እንደዚህ ጨምራለሁ እና ውዶቼ እናንተ ብርቱካል ካላችሁ ብርቱካል መጨመር ትችላላችሁ። እኔ ስለሌለኝ ነው። እሺ፣ ከዛ እዚህ ጋር ማር አለን እና ይሄው አንድ ማንኪያ ማር። ማርም ከሌላችሁ ስኳር መጠቀም ይቻላል። እሺ እኔ ስላለኝ ነው። እዚህ ጋራ ገባል ያለኝ፣ ገባል እዚህ ጋራ አንድ ሁለት ማንኪያ አደርግበታለሁ። በደንብ ስላልሞላሁ እና የጨመርኩት ሁለት ማንኪያ በቂ ነው። እሺ ወይም ደግሞ ይህ የካርቶኑ ካለ አንዷ ሙሉ ባኬቷ ማለት ነው መቀመጥ ትችላላችሁ። ከዛ እዚህ ጋር ወተት አለኝ ወንዶቼ፣ ይሄ አንድ ብርጭቆ ወተት ጨምር። ከዛ እዚህ ጋር ውሃ አለኝ፣ ቀዝቃዛ ነው። ያረኩት ያማ ምን እንፈጨዋለን ማለት ነው። እዚህ ጋራ ማሽኔ በፕላስ ተለጥፎ ነው። ትኩስ ነገር ፈጭቼበት አሳንጥቆብኝ ነው። ይ እንደዚህ ታጣሉ ታላችሁ በማጥለያ ማለት ነው። እና ውዶቼ ይሄን ይመስላል ማለት ነው። እዚህ ጋር ከዚህ ጋር ያረኩት ማለት ነው። ይሄ ማለት ነው ቴምር ነው እሺ፣ እንደው በቴምር ነው የሰራሁት ለማለት በቴምር እንደሰራሁት እንዲታወቅልኝ ማለት ነው። እና ይሄ ማር ነው። ዝም ብዬ እነዚህ ለዲኮር ነው ያረኳቸው። እንደዚህ በቃ እንደዛ አድርጌ ነው የማቀርበው ማለት ነው። እና ብሮ መዳን ሰዓትን በፈለጋችሁት ሰዓት ማታ ላይ ተኙ ስትሉ ምናምን መጠጣት ይቻላል። እንዲሁም ጧት አካባቢ የምትፈልጉ የምትወዱ እንደዛ አርጋችሁ ሰርታችሁ ሞክሩት። በጣም ትወዱታላችሁ። ቀለል ነው፣ ሲምፕል ነገር ነው በጣም ማለት ነው። እና አመሰግናለሁ። ይህን ይመስላል።